አብረሽ ግን ሩታ ላይ ጫና እያሳደርህ ለነጽ የምትቅለሰለሰው የምንለምናትና የምትለማመጣት ምንድን ነው? ወይንስ ደግሞ የተደበቀ ሚስጥር አላችሁ? እዚህ ጋር ቡታጅራ አብረን እንሂድ ስትል እኮ አንገትህን ከመድፋት ከመቅለስለስ፣ ዝም ከማለት እኔ ባለትዳር ነኝ ሩታና እኔ ባልና ሚስት ነን ብለህ ቁርጡን ነግረህ አሳፍረህ መመለስ ትችል ነበረ። ነገር ግን እዚህ ጋር አንተ ጭራሽ ዝም ነው ያልኸው፣ አንገትህን የደፋኸው። እንደዚህ መሆን የለብሽም፣ በቃ እኔ ባለትዳር ነኝ ብለህ እሷ ራሱ እንዲቆርጥላት ማረግ ትችል ነበር። ሲቀጥል ዋልዳ ሙዚጋ ሩታም ተናዳለች። ጭራሽ ገፈታ አጥራት ሁላ ነበር። ነፍሰጡር መሆኑን ነው ሆኖ እንዲሁ ነፍስ መያዟን ረስተ ሆኖ እዚህ ጋር ሩታ ተናዳ እንደዛ ተገፈ ታትራ ተናዳ ስትሄድ እሷን ነጽን ነበር ስታረጋጋ የነበረው። በቃ እሩታ እኮ በንዴት ነው የመጣችሁ ብይሽ ነበረ፣ ተረጋጊ፣ አንቺ ተረድኝ፣ ያ እሷን ነበር ስትለማመጥ የነበረው። ነጽ እንድትረዳ ነው የምትፈልገው ወይንስ ደግሞ እሩታ? የዛሬው ቪዲዮ እንዳየውት ከሆነ ማለት ነው አብርሽና ነጽ ባልና ሚስት፣ እሩታ ከኋላ የመጣች ነበር የሚመስለው። ማለት መጀመሪያ ቅድሚያ መስጠት ያለብህ ለቤት ለራስ ለሚስትህ እና ለህይወት ነው። ገባ አደለ? አንድ ሰው ገላውን ሲታጠብ ከራሱ ነው የሚጀምረው፣ ሻውር ስለዚህ፣ በመጀመሪያ ማረጋጋትም ያለብህ ሩታ ነው። ሩታ ሁለት ነፍስ ነፍሰ ጡር ናት። የልጅህ እናት ናት። ገባ አደለ? ልጅን ተሸክማለች በወዷ። ስለዚህ ነፂን ሳይሆን የምታረጋጋው ሩታን ነበር ቀድመ ማረጋጋት ያለብን። ከዛም በላይ ደግሞ ነፂ እንደዚህ የልብ ልብ የተሰማት እውነትም የፋይል እውነት ነው ከሩታ ጋር ባለበት ሰዓት ከነፂ ጋር የሆነ ነገር አድርገሃል፣ የተደበቀ ሚስጥር አለ ብለን እንድናስብ ያደረገን ነገር ምንድን ነው? ነፂ የልብ ልብ ተሰምቷት ነበረ። አሁንም ባለትዳር አይደላችሁም። ከዛም በላይ ደግሞ ለምንድን ነው አብረሽ አንተነ ጥፋተኛ፣ እውነቱን ለምን አውታ አትናገርም? እኔ እኮ አልዋሻሁም፣ ስትል ምንም አይነት እውነት የለም ብሎ መመለስ እኮ አይቻልህም። አስረድችሽ አለሁ እኮ፣ አንቺ እንኳን ተረጂኝ ሩታ አልተረዳችኝም፣ እያል እሷን ለማሳመን እየሞከረ፣ እሷን ስትል ለማመጥ ነው የሚያሳየውኝ። እና ከትናንት ጀምሮን እያንዳንዱ ነገር በትኩረት እያየው ነበረ። በጣም ጫና እየተደረገ ያለው ሩታ ላይ ነው። ማለት ከፈለግሽ እኮ ይቀራል፣ በግድ የሚሆን ነገር የለም። ትዳር የስምምነት እንጂ በግድ አይደለም። እንደዚህ ከሆንሽ ደግሞ የበለጠ አቃጥልሻለሁ። እንደዛ ነበር ትናንትም ሲል የነበረው ዛሬም ደግሞ ጭራሽ ለነጺ ነበረ ሲወግን ሁላ የነበረው ከዛም በላይ ነጺ ነው። ስታረጋጋማ ይሄ ምንድን ነው? ማለት የተደበቀ ነገር አለ እንዴ? የተባለው ፋይል እውነት ነው። ለምንድን ነው ቅድሚያ ለሚስትህ ቅድሚያ ለህይወትህ የማትሰጠው ምንም ነገር ቢፈጠር ምንም ነገር ቢሆን ሩታ ሚስትናት ህይወትህናት ገባ አደለ አንተና እሷ ምንም አይነት ልዩነት የላችሁም ጭራሽ እነዚህ ቡታጅራ ሩታ ትሆንህም ሩታ ጥሩ ሴት አደለችም ስርአት የላትም ቡታጅራ አብረን ነው የምንሄደው አብረን ይህ ነው የምሄደው ያንተ መልስ እጠብቃለሁ እያለችህ እየሳመችህ ቻው ስትልህ ምናምን ምንም ነገር አልተሰማህም ባለትዳር መሆንን ረሳኸው እንዴ በጣም እኮ ነው የሚያበሳጨው። በሩታ ቦታ ላይ ሆናችሁ ብታስቡት ሁላችሁ ማለት ነው። በጣም ነው የሚያቃጥለው፣ የሚያበሳጨው ባላችሁ ከሌላ ሴት ጋር እንደዚህ አይነት ነገር፣ ለዛውም ደግሞ ከኤክሱ ጋር። ወደዋለሁ አሁንም እንዋደዳለን፣ ይደውልልኛል፣ እናወራለን ኢቭን፣ እንኳን ስልኩ ላይ ሩታ አላየሽው ይሆናል፣ ስልኩን አልፈታሽ ይሆናል። ስልኩ ብታዩ እስቲል፣ እስካሁን የእኔ ፎቶና የሱ የአብርሽና የእኔ ፎቶ፣ ቪዲዮ ስልኩ ላይ አለ። ባይወደ ኖሮ አያስቀምጠውም ነበረ። ከዛ በላይ ደግሞ እስካሁን የት ቆይተሽ ነው? ቆይ አንቺ፣ ይሄ ሁሉ ሲሰራ፣ ይሄ ሁሉ ሲደረግ፣ እስከ መጋባት ሲደርስ፣ ልጅ እስከ መድረግ ሲደርስ፣ ምልት ሆኜ ነው የመጣሽው ሲጀመር አንቺ እና ስልክ አልነበረኝም፣ ሶሻል ሚዲያ አልጠቀምም። ይሄ አሳማኝ አይደለም። ጭራሽ ዩኒቨርስቲ ተማሪ ሆነሽ እንዴት ነው ሶሻል ሚዲያ አልጠቀም? ይሄ አሳማኝ አይደለም፣ በመጀመሪያ ደረጃ ማለት ነው። እና ሲቀጥል ሲመስለኝ ብሬካፕ አርገው ነጽና አብርሽ፣ በመሃል ደግሞ የተፈጠረ ነገር ያለ ነው ያስመሰለብህ፣ አብርሽ ማለት ነው ከሩታ ጋር ከሆነ በኋላ ከነጽ ጋር የጀመርከው ነገር አለ የለም የሚለው በጣም አጠራጣሪ ነው። ለምን ከምታረጋቸው ነገር አንጻር እሷን እኮ መለማመጥ አይጠበቅብህም። በመጀመሪያ ስትመጣ እኳ ሰፍረህ መመለስ ትችላለህ። እኔ ባለትዳር ነው ሰው የሆነ ነገር ካላየ አይመጣም። ገባችሁ? ባለቤቱን ካልናቁ አጥር አይነቀንቁ ይባላል አደለም? አንተ ጋ የሆነ ነገር የሆነ ቦታ እንዳላት እንዳላት ስታቅ ብቻ ወደ አንተ የምትመጣው። ቦታ እንደሌለ ካወቀች ልትመጣችልም ወደ አንተ በጭራሽ ምንም። ምክንያቱም ቦታ የላትማ ምን ላይ ትቀመጣለች? መታ እና ስለዚህ አሁንም ደግሞ ሩታን ተንከባከባት። ሩታም የጠየቀችው ጥያቄ ልክ ነበረች። በቃ ማለት ያለፈ ነገር አይመለከተኝም ብላለች። ኦፍኮርስ አይመለከታትም። ግን አሁን ባለው ደረጃ አርግዛ እንኳን አንቺ ማመን ያቃተሽ ምንድን ነው ማለት ስቲል እስካሁን ከአብርሽ ጋር እናወራለን። ግን እዚህ ጋር እኔ በጣም አብርሽ እንድጠራጠር ያደረገኝ ማለት ነው ደጋግማ ነጻነት እውነቱን ለምን አትናገርም? ጥፋተኛው እንኳ አንተ ነህ። እኔ ያወራሁት ሁሉ ሶሻል ሚዲያ ላይ እውነት ነው። አንተ ደግሞ ለምንድን ነው የማትናገረው ስትለው አንገቱን የደፈው ማለት አንገቱ እንደፍቶ ይቅለሰልሳል። እዚያ ጋር እውነት ካለ ኮ አንተ በቃ ይሄ እውነት አይደለም አንቺ አወራሽ ውሸት ነው ብሎ ነገሩን ክሊን ማረግና ማጥራት ይችል ነበርና፣ ነፂን እየተቅለሰለስህ ለሷ እሷም ልቧ ወደ አንተ እንዲመጣ ያረካ ነው። በመጀመሪያ ሲቀጥል ደግሞ መጀመሪያ ክብር መኖር ያለበት ለትዳር ነው ለሩታ ነው ክብር ሊኖር የሚገባው ነፍሰ ጡር ናት። ሲቀጥል ደግሞ እንደዛ ልገፈት አልችልም። ነፂም ስራት ያጅ ነፍሰ ጡር መሆኗን አትርሺ። ልገፈት ትራታችሂ ሲቀጥል ደግሞ ብዙ ሰዎች መጥተዋል። በነገራችን ላይ በአብረሽ ህይወት ማለት ነው ማንኛውን አረጋግቼ እሩታን ላረጋጋ ነጻነትን ላረጋጋ ምን ይሻለኛል ብሎ በስተ መጨረሻም ሲጨናነቅ ነበር። እኔ ግን በዛ ታይም በጣም ነው ያሳቀኝ። ለምን እንዴ? ምን አይነት አስተሳሰብ ምን አይነት ሀሳብ ቢኖሩ ነው ማንኛውን ላረጋጋ? ቀድሚያ ሩታናት መረጋጋት ያለባት። ሲቀጥል ደግሞ እሷ የምትናደደው የምትበሳጭ አንተ በምታመጣቸው ነገሮች፣ አንተን ብለው በሚመጡ ሴቶች ነው እንጂ እኔ እስካሁን በሩታ በኩል የሆነ ነገር ተፈጥ ዝህን ያህል ስትበሳጭ ይሄ ዝህን ያህል ስትሆን አላየሁም፣ እውነቱን ስናገር እና በዛት እንክብካቤ ነው እንጂ የሚገባዲ ጭራሽ ሌላ ሌላ ሰው እያመጣ እንደዚህ ማስደረግ የለብም። እኔ እንዲሁም የትናንትናውና የዛሬው ቪዲዮ በጣም ነው እያስገረመኛለ አንተ የምታደርጋቸው ነገሮች፣ እንደገና ደግሞ ያላችሁ ቅርርብ ያላችሁ ንክኪ በጣም ያስጠላል፣ ይደብራል። እንዴት ነው የቃቃ ጨወታ ነው የመሰለ ሁላ ያለው ማለት ትዳር ትዳር የመሰለ ሁላ አይደለም ወይንም ደግሞ ገና የትዳር ትርጉሙ አልገባም ማለት ነው ትዳር ማለት እኮ እንደዚህ አይደለም ሁለታችሁ አንድ ላይ ሆናችሁ በደንብ አስተካክላችሁ የምቀጥሉ ነው ወይን ስ ከሩታ ያጣኸው ነገር አለ ማለት በደንብ ሶሻል ሚዲያ ላይ ፌሜስ ያረገች ያስታወቀች አብራ ብዙ ጉዞዎችን ደካማ ጎንን እየሸፈነች አንተም እንደዛው ተመሳሳይ ብቻ እየተደጋገፋችሁ ሁለት አመትን አስቆጥራችኋል እዚህ ደረጃ ደርሳችኋል የልጅ እናትና አባት ልትሆኑ ነው ይህ ሁሉ ካሳለፋችሁ በኋላ እንደዚህ አይነት አስተሳሰብ ወይም እንደዚ አይነት ንግግር ወይንም እንደዚህ አይነት ፊት ለሩታ አይገባትም። ገባህ አይደለም? የምትናገራቸው ቃላቶች ምረጥ በመጀመሪያ ደረጃ ማለት ነው። ሲቀጥል ከውጭ የሚመጣ ሰው ሁሉ እኔን ይጠቅመኛል ብልህ እንዴ ነው አታስብ። የሚጠቅምህ ከጎንህ ያለ እቤትህ ያለ ሰው ነው እንጂ ከውጭ የመጣ ሰው አይደለም። መጀመሪያ መከበር ያለበት ከአጠገብህ ያለ ህይወትህን አብሮ የሚኖር እቤት ውስጥ ያለ ሰው ነው። ቅድሚያ ክብር መሰጠት ቅድሚያ ከምንም በላይ እንዳይናደድ እንዳይበሳጭ ማድረግ ያለብህ ያን ሰው ነው። ገባህ አይደለ? ምክንያቱም ሁሌም በህይወት ውስጥ ስላለ ማለት ያን ሰው አከበርህ ሩታን አከበርክ ማለት እራስን አከበርክ ነው። ሌላ ሰው ቅድሚያ የምትሰጥ ከሆነ የትም ደረጃ አይደረስም። ማለት ብዙ ችግሮች ወደ አንተ ይመጣሉ፣ ብዙ ነገሮች ሊበላሹብ ይችላሉ። ስለዚህ ቅድሚያ ለሩታ ስጥና ሩታም ደግሞ አንቺ የሚጎዳሽን ነገር ማለት ስትበሳጭ፣ ብዙ ነገሮችን ስታደርጊ ስለምትጎጂ ራሽን ጠብቂ በተለይ ደግሞ አሁን ያው ሁለት ነፍስ ይዘሽ ነው የምትንቀሳቀሹ። ማለት ከሰዎች ስትዋሪ ርቀትሽን ጠብቂ። ምክንያቱም ዛሬ አይታችኋል፣ ነጼ ስገፋት ይቺ ልጅ የሆነ ብትወርቅ ምንድን ነው የሚፈጠረው? ብዙ ነገሮች ይፈጠራሉ። ስለዚህ ቴክ ኬር፣ ራስሽን ጠብቂ። አብርሽ የማይንከባከብሽ የማይጠብቅሽ ከሆነ ለራስሽ ራስሽ ራስሽ ነሽ ያለሽውና ራስሽን ጠብቂ ነው ምለው። እኔ አንዳንድ ጊዜ ግን በጣም ያበሳጫል የምል ባህረት ዳር ሆናችሁ እንደዚህ ምስቅልቅል ያለ ሕይወት ምናምን ሲሆን በጣም ነው የሚደብረው። ለማኑም አብርሽ፣ ይሄን ነገር ክሊን አድርገህ ትመጣለህ ብዬ ተስፋ አደርጋለሁ። ቤተሰብ ፕላስ ባይ።